አትጪ ቦት እሺ፣ ቀኒ አለበለዚያ አጨሳለሁ። ሰላም ሰላም፣ የዩቲዩብ ፋሚሊዎቻችን እንደት ናችሁ? ዛሬ በአዲስ ፕራንክ መተናል። እንግዲህ ጉዳ ነው። ዛሬ በምኒ አለቀላት። በቃ ተገደልን። እኛማ በቃ ጨረሰች። እሺ፣ የዛሬው ፕራንካችን የሚሆነው እዚህ ጋር የምታዩት ሰላም ትባላለች እንደምታዩት ሆዷ ሆዷ ወጣ ብሏል። እንግዲህ አርግዥ ያለው ነው የምትላት እና ሪያክሽኗን አብረን የምናየው ይሆናል። አብራችሁን ቆዩ፣ እንወዳችኋለን። ላይክ ሰብስክራይብ እያረጋችሁ አብራችሁን ቆዩ። ዛሬ እንግዲህ በምኒ አለቅያለን አለቅያለን። ለማንኛውም ጋይስ ቀድመው ነው የመጡት፣ እዛ ቁጭ ብለው እያወሩ ነው። እስኪ እዛ ጋር ናቸው፣ ካሜራው ነው ማለት ነው ያንቺ ሞስታ በጥታ

ውድ እየሰማሽ ነው። አፋት ኮል ያለው ነው ለመናገር ነው። ካሜራ ይዘሽ የመጣሽ ግልጽ እንዲሆንልኝ ስለፈለኩኝ መጣት አለበት። ኦኬ። ግን ምንነታችሁ ይፋ እንዲወጣላችሁ። በነገራችን ላይ ካስደበረነሽ ምናምን ሶሪ

ሲጀመር እኔ ነኝ ጥፋተኛ አንቺን ሰው ብዬ መጥራቴ። እዚህ ማለት በቃ ስለነገረች ችግሩ አሁን ኑ እንድታቂ ነው። ሲጀመር የመጣ ነው እዚህ ራሱ ኦኬ የመጣችሁት የተናገራችሁት ምናምን ያ ክርስትና ዘትሻለ በቃ እንደውም

ልጅ የሆነ ነገር ቢሆንስ? እንደምን ሆነሽ? ቆይ መቼ ነው ግንኙነታችን የተጀመረው? ቆይ እንደሞ አንድ አንድ

ቆይ፣ ምንድነው አዲስ የሆነብሽ? ማለት ቃል በቃ የሰላም ፍቅረኛ ነው። በአንድ ቀን የተመጣ እንትን ነው። ምንም ማድረግ አልችልም። አረገዘች በቃ፣ እና ምን ይሁን እሺ? እንዴ! በዛ ላይ ደግሞ እሷን አስረግሽ ልጅ በወዷ ይዛ ደግሞ አልፈልግሽም ማለት የእሷን ህይወት ነው። አይ ኧረ እየነገርኳት ነው እንጂ እኔ በጣም እንደሚያመኝ እሪ ሲጀመር፣ ላንቺ አስቤ ምናምን ነው እንጂ እንትን ያልኩሽ መናገር የፈለግ ነው እንጂ ልንነግራት እሷ ነበር እሷን እች እንዲሁ ምኩ ልትነግርሽ የፈለገችው ራሱ አንተ ልትነግረኝ ራሱ አለ እኔ ለምን ነግርሻለሁ? ሲወለድ ይዘንልሽ እንመጣ ነበር። እውነት ለመናገር ግን ሲጀምር ከእሷ ጋር ያለን ግንኙነት አቁም አላልኩም። አንተ ቤብ እንድናድር አታድርገኝ። ሲጀመር እኔና እሱ ግንኙነት እንዳለን እያወቅሽ ይፋ ነው እንግዲህ እኔ እሱ ግንኙነት አይደል እያወቅሽ ከእሱ ጋር እንዴት እንደዚህ አይነት ነገር ታደርጊያለሽ? አንድ ገና የመጣች ሴት ነው። አትጭባት አትጭባት አትጭባት አትጭባት። አንተ ዝም በል፣ ሴት ነሽ አይደለ? ስሜቱ ይሰማሻል ነው ያለው። ለምንድን ነው የምታዩት ነገር ማታም ይሄ ሁሉ ነገር ያወቅሽ ለምን ለምን እንደዚህ አይነት ውሳኔ ተወሰኛለሽ? በቃ አንድ ቀን ላይ ነው አይደለ? በቃ ያ ስተት ደሞ ልጅ ሆነ ልጅ፣ ፈጣሪ ልጅ እንደማንም ሴት እንደዚህ እንትን ብለሽ ተከፍተሽ ሳይሆን እኛ እንደውም ከጎናችን ሆነሽና፣ አዎ ከጎናችን፣ እሷንም እንድታግዣት ነበረ። በቃ አብረሻ ከጎና ሆነሽ፣ ከጎና የፍቅረኛዬን ሰለቃል የኔ ልጅ መንከባከብ፣ ምንድን ነው ምን ችግር አለው የኔ ልጅ ያለሽ፣ እዛው አይ እኔ አጠገቤ አፈልግሽ ሰማሽ። ማለት እሺ ያልከ ነው። አዎ እንዴና፣ ታዳ ምን ሆነሽ ነው? እኮ ነው በጣም ነው። ወይስ ካሜራ ይዛችሁ መታችኋል ብዬ ነው ዝም ብዬ የታገስኳችሁ ያለሁት ማለት ነው። እቀየርባቸዋለሁ፣ ሁለታችሁም ላይ እቀየርባቸዋለሁ። ስነ ስርዓታችሁን ይዛችሁ በስነ ስርዓት አዋሩኝ። መታወሩኝ ከሆነ መልሱ። አይ ነፍሰ ጡር ነኝ እኔ። ማክበር ያለብሽ አንቺ እና ልጁ እኔ በጣም ይበቃ። እኔ ኢነርጂ እያንጠረኝ ነው። ቃሊ ተንከባከባት። ሲጀምር ልጅ አባት፣ ልጅ ባለበት ሌላ ሰው መግባት የለበትም። ለምን ጣልቃ ትገበያለሽ? እኛ ሞት ወይስቲ ደግሞ ዘው ብለሽ ከአንቺ በፊት ነው እሷን ማቃት። ለሆነ ጉዳይ ወደ ውጪ ሄዳ ስለነበረ ከዛ ተመለሰች። ፕሮግራም ላይ ተገናኘን። የአንድ ቀን ስህተት ተፈጠረ። ልጅ መጣ። ስለዚህ አሁን ላይ ነገር አምነሽ አንቺም ከእኔ እንደውም ልታግዢኝ ነው የሚገባሽ። አንተ ጤነኛ ትወደኛለህ? ግን ምናምን የምትለኝ ውሸት ነው። በቃ በፊት ወድሽ ነበረ፣ ግን አሁን ላይ በቃ ልጅን ስለያዘች እሷ ምንም ማድረግ ማረጋልለች። በሰዓቱ ደግሞ በጣም እንወደድ በነበረበት ሰዓት የተለያየ ነው። ትመለሳለች ብዬ አልጠበኩም ነበረ

አንተ ዝም የምንበል እንዳልከኝ ዝም ብንላ አይሻልም ነበር? ለምን ዝም ይባላል? ዝ ማወቅ አለበት። አይ ምን አገባኝ? እንደ ሴትነታችን እንድታቂ ነጸባይ ነው እያናገር ይሻለ ነው እንጂ ሌላ ሀይል እኮ ይዘን መምጣት እንችላለን፣ ግን ሌላ ሀይልን የለ ይዘው በጸባይ እንደ ሴት ቁጭ ብለን እንደተማረሰ እየተነጋገር ነው እንደ ሴት እንደተማረሰው የምትሰሩ ከሆነ እንዴት አንድ ፍቅረኛ ካለው ሰው ጋር

እንግዲህ ቤተሰቦች ይቅርታ አድርጉልን። በጣም ተናዳለች፣ ጠላኝ ሄዳለች። ሰርተንላታለ አግኝተና፣ ዛሬ ተገኝታለች። አስታውሱ ከአባቷ ጋር የሰራችኝን ፕራንክ እንዳትረሱት። እሱን በማስመልከት ምላሽ አግኝተናል። ዛሬ እንግዲህ ቅርታ ጠይቃታሉ። በቃ ቻው ቻው ቻው። ላይክ፣ ሰብስክራይብ እያደረጋችሁ የኛ ቤተሰብ መሆናችሁን አትርሱ። ይመቻችሁ።